በመጀመሪያ ደረጃ ያው ታቁኝ ያላችሁ መቼም፣ መጀመሪያ ሲመጣ ነብሰ ጥሩ ነኝ። አሁን በሰላም ተገላግዬ መጥቻለሁ ፕሮፌት። ያው በጣም ናፍቀኝ ነበር፣ አራስ ቤት ተኝቼ ማለት ነው። እና እንኳን በሰላም ተገናኘን። እና ምስክርነቴ ስለ ወንድሜ ነው። አሁንም ማለት ነው ያኔ ጠፍቶብን ታሞ አምጥቶ ልናል ፕሮፊት እና ከመጣ በኋላ በጣም ታሞ ነበር። ልብሱን ጥሎ ምናምን ጸጉሩ ሁሉ ማለት በቃ ቅድም እንደመሰከረው ሰውዬ ማለት ነው ድሬድ ሆኖ ሁሉ ምናምን አዳርጎ ምንም ያሉ ሰውዬ በቃ በአጥንት ብቻ ቀርቶ ወልጅ አለው ያኔ መስክረን ከሄድኩ በኋላ ከአስር ቀን ነው ምናምን በኋላ ወለርኩ እኔ በአይን አልተገናኘንም፣ መምጣቱን እንጂ ማለት ነው። ከዛ አያወራም ስልክ ምን አይልም ቤት ነው በቃ የሚቀመጠው እናቴን ነው በቃ እንዴት ነው ስላት ደህና ነው ቤት ነው አይወጣም ምናምን ትለኛለች እሺ አልኳት ያው ምክንያቱም ቢያንስ አለ አጠገባችን ብለን እናስባለን ማለት ነው ከዛ የሆነ ሰው ተኝቼ ደውሎልኝ ኧረ ገኒ ምን ሆነሽ ነው ወንድምሽን ግን አይተሸል ምን ነው ዝም አላችሁ ምናምን ሲል ከዛ ወዲያው ደወልኩና ለእናቴ እናቴ ወንድሜ ምን ሆኗል ስላት ያው አሞታል፣ ግን ያ አጠገቤ ስለሆነ ብዬ ነው ምናምን ስትለይ እስቲ ቆያልኩና ያልኩና ከአረስ ተነስቼ እህቴን ታናሽ እህቴን ይዤ ቤት ሄድኩ። እናቴ ቤት ሲሄድ ማለት ነው። እውነት ስናገር በጣም ቀላል ይመስላል ምንም ያለው ልጅ አጥንት ብቻ በቃ እኔ ሳየው ደነገጥኩኝ። ይህ አይኑ፣ ጥርሱ ወጥቶ በቃ ማለት በጣም ጉስቁልቁል ብሏል። ቁጭ ብሎ ሄዳ ራቁት ነው ጫት ይቅማል። ከዛ ወንድሜ ምን ሆነክ ነው ስለው ምንም እንዲያየኝና መልስ አልሰጠኝ፣ ሰጥ አለ። ከዛ ወደ ቤት መጣሁ። ፀሐዩ ፀሐይ አይደለም፣ በቃ እንደተፈጠረ ነው። ከዛ ቤት ገባሁና እባክህ ነብዬ ነው ከየት ከደረሰበት ከማናቅበት አምጥተህ ጉያችን አስገብተሃል፣ ግን እንደዚህ እንዲሆን ነው ወይ ለምን ዝም አልክ ብዬ በጣም አለቀስኩኝ ማለት ነው። ከዛ የሆነ ቀን ላይ በወረቀት ጻፉ ችግራችሁን ምናም ብሎ በቲቪ ነው የማያየው ይቃጠላል ችግራችሁ ምናም ብሎ የተጻፈ እዚሁ ያሉት ሁሉም እየጻፉ እየጻፉ እየሰጡ ይቃጠላል ብሎ ማቃጠል ከዛ እኔም ልጄን ቶሎ በል እስክሪፕቶ እና ወረቀት ሰጠኝ አልኩት ሰጠኝ ከዛ እውነት የነቢይ ሄኖክ አምላክ ካለክ የት እንደደረሰ የማይታወቀው ወንድሜ ብር አድርገ ቤት እንዳመጣኸው እውነት አንተ ከሆንክ ማለት ነው። ወንድሜ ምን እንደያዘው እኔ አላውቅም። አንተ ግን ታውቃለህ። ለአንተ ሁሉም ቀላለሁ ብዬ ወንድሞቼ ማለት ነው መስክረውበት ፖሊስ ጣቢያ እንዲታሰራ አበል ከፍላለሁ፣ ኑና ውሰዱት ብሎ ለፖሊስ አበልክቶ ማለት ነው እስከዚህ ደረጃ። ከዛ አንተ የለም ወይ ብዬ ማለት ነው። ከዛ እውነት የያዘው አንደኛው እኔ ጭንቅላቴ ምን እንደያዘው አላውቅም ያህ ልጅ በአጥንት ቀርቷል ብዬ ጻፍኩኝ። ሁለተኛ እውነት ካለ እሱን እንደ ሰው አቁም ማሳየኝ፣ በተከበረበት ሀገር አታዋርደው ብዬ ጽፌ፣ አቃጥሉ ሲል አምጣሊ ማንደጃዋን ብዬ ለኩሻ አቃጥልኩኝ። ጠዋት ማለት ነው። ልብስ ልብሱ ጫማ ልብስ ስንት ነገር እንዲቀልል ይመስላል። አ ልብሱ ጫማውን ለብሶ ተኝች አለው ቴ ጋኒ ጋኒ እያለ ሲጠራ ማን ነው ብዬ ደንግጬ አልጋ ላይ ልጄን እያጠባወኝ ነበር ቁጫረኩእና ብድግ ብዬ ስወጣ አላመንኩም። እህቴ በቀደም እንደዚ ስታይ እንደነገርሽ አይደል አለኝ። አይ አልደነገኩም ወንድሜ ስለው እኔ ልሳምሽ ብሎ ግንባሬን ሳመኝና እመጣለሁ እሺ ብሎ ሄደ። እንደ ህልም ነው እውነት ነው መቷል እንዳልኩና የሆነች ጓደኛዬ ያለስቢስ ነገርለና መቶ ነበር እንደቀም ወንድሜ ያልል ማለት በቃ እንደ ቅዠት አደረገኝ አ መቷል እኮ ምናምን አለች እና መጎዳቱ ምናምን ምንም አልመሰለኝም። ከዛ ሄደ ከዛ ማታ ይሄ እንዲህ ብሎ ፖሊስ ጣቢያ ተመሳጥረው ሊያሳስሩት የነበሩት ወንድሞቼ ትልቅ እህት አለች። ለምን እሱ በሽተኛ ሆኖ እንዲህ ባጥንት ያለለች እንዴት ምን ቢያደርጋቸው ነው ፖሊስ መጥቶ ደብድቦ እንዲወስድ ያደረጉት? ቢያንስ እንኳን ከተማው ላይ ጨርቁን ጥሎ አለ መዞሩ እናትህ ጉያው ስር እኮ መቀመጡ በፕሮፌት ነው ሂጅ ማለቀስኩበት ነው ብረ ብሎ አልጎ ያመጣልን አልኳት፣ እና ጠይቂያቸው ለምን እንደዚህ እንዳሉ ብያት፣ ቴዲጄ ጣራው አትላት ልቋል ለሽምግልና እሷ ላኳት ከዛ እዛ ቁጭ ብሎ ፀሐይ ላይ የሚቀመጥበት ቦታ ላይ ማታ ልጄን ይዤ እናቴ ቤት ማታ መጣ። ከዛ ዘይቴን ይዤን የመጣት እውነት ልብሱን አልብሰ ብር አድርገ እዛ አምጥተሃል ይሄን ፀጉሩን ከላይ ላዩ አስቆርጠ እዚች ፀሐይ ላይ ሁለተኛ ወንድሜ ራቁቱን አይቀመጥም ብዬ ዘይት ክር ረጫው እዛ ቦታ የሚቀመጥበት ላይ። ከዛ በኋላ ማለት ነው ወንድሜ አንድ ቀን እዛ ጋር ተቀምጦ ያውቅም ለብሶ ዘንጦ ምን ብሎ የሚወጣልኝ፣ ማለት ነው እህቴ እንዴት ነኝ? አላማረብኝም እንዴ? እኔ እኮ ምን እንደሆንኩ አላቅም፣ አንቺን ሳያይሽ በቃ ደሳለኝ ብሎ ጸጉሩን ሁሉ ተቆርጦ ፂሙን ተላጭቶ፣ ክብር ምስጋና ይግባል ለዚህ ቤት አላ ታስታውሷቸዋላቸዋል። እዚህ ነው ጌታ ነው የተቀበሉት። ኢየሱስ ትልቅ ይሁን። አንበሳ ከዚህ ሀገር ሳይሆን ከኢትዮጵያ ውጪ አንበሳ ነው፣ እሱ እና ብር ነው የእኔ ልጅ ገለታ፣ ገለታ ኢየሱስ ሁሎቹ ገለታ ድረሱ። እኔ ልጄን እንደዚህ ሆኖ ለዚህ ግቢ ለምን አታዋጣም ብሎ ገዛ ወንድሙ አስመሰክሮብኝ፣ ኢየሱስ አልመሰከረብኝም ታዲያ

አልጋ ላይ ተነሼ አለኝ፣ የጌታ ልጅ መጋዘን ወስድሻለሁ ብሎ ውሃ ሙሉ ይዘዋል። ቀሰቀሰኝ፣ ክፈው እንደመጣ ማታ አልቅሼ ተኛ። ተነሼ አለኝ እሱ ነው። ይሄ ልጅ ከነሽ አለ። ተነሳውና ትልቅ የአንተ መጋዘን ወሰደ። ይሄዋ መቆጠር ትችላለሽ አለ። በኢየሱስ

እና አሁንም እንደ ጓደኞች እንኳን ወጥቼ ሻይ ቡና እንኳን ብዬ ብድግስን በፖሊስ ነው የምከበበው አለ። ነጻነቴን ያጣው ሰው ነኝ አለ። ምንም ነገር አልፈልግም፣ ከዚህ ሀገር አስወጣኝ፣ ምንም አድርገህ ወደ ውጭ ላከኝ ብለሽ መልእክት ንገሪልኝ። ጌታ ኢየሱስም ከፍቼዋለሁ። አሜን፣ አሜን፣ ከፍቼዋለሁ። አሜን። ትችላለህ ደግሞ፣ ኢየሱስ ይችላል። ይዘሽ ጀንታ። አሜን ተባረክ አሜን። በቃ እሱ እንደዛ ሆኖ ሳየው ስራ ልሰራ ነበር። ደስ ስላለኝ ብቻ የሱ እንደዛ መሆን ሳይ ከደስታ ብዛት ና እንሂድ ብዬ እሰራበታል ያለኩትን ብር፣ ልብስ፣ ጫማ በዚህ ደግሞ እንደፈለግኩንበት ብዬ በእጁ ብር ሰጠውት ማለት ነው። ከዚህ በኋላ ደግሞ በድህነት በለቅሶ መምጣት አልፈልግም እንደ ዲያስፖራ በሳምሶናይት ምክንያቱም በክቶኛል። ወንድሞቼ በቲክቶክ ለራስሽ አብደሽ እናቴን አሳበርሻ እያሉ ደውሎ ለስንት አመት የማያውቁት ሲደውሉ ማለት ነው። ቆይ ቆይ አሁን አልችልም አልኳቸው። ለምን እንትን ገዛው ሚሪ እንዳግዛልኝ አልኩት ልጄ። ከዛ ብዝኩትቺ ባለ 15 ብሮ አለቻ። እሱን ገዛው አጠገቤ አስቀመጥኩ። እቺ ህጻናቶች እንዲሚመጧት ስፕሬ ያለባት ጁስ አለች አለ። ስፕሬዋን ለመያዝ እሱን ገዛው ከዛ አሁን ሁላችሁም ዳታችሁን አብሩና ደውሉልኝ አልኳቸው። ደወሉ። ወንበር ላይ ደገፍ ብዬ በረንዳ ላይ በዚህ ጋ ሚሪንዳ እኮ ነው የምጠጣው እንደ ጁስ። ምክንያቱም የማን እንደሆን እንኳ አውቃለሁ። ጎኔ ማ ላይ እንደተደገፈ አውቃለሁ። ከዛ በዚህ በስትሮ እንዲሉ የህፃናቷን ስትሮ ነው ያስኳ ሚሪ እንደ ወስከትቼ እየመጠጥኩኝ በዚጋ ኩኪሴን እየበላ አና ምንድነው? እንደዚህ የሚያደርግሽ? በስርዓት አታዋሪንም? እናታችንን እናታችሁን? እኮ ምንም አላደረግኳትም። አዳንኳት። የዘላለም ሕይወት አገኘች፣ ከስቃይ ወጣች። አልኳቸው ማለት ነው። ባለቤቴ ደግሞ ደወለ። አንቺ ቲክቶክ ላይ እንደዚህ ቸርች ሄደሽ ከበስተ ኋላ ስንት ብር ተሰጥቶሽ ነው? ምናምን ብር አይደለም የተሰጠኝ አልኩት የማያልቅ ቢቆጠር ቢቆጠር የማይለካ ጤንነት በጤና ብትል ጤና አልኩት በሀብት ብትል ሀብት የሚሰጥን አምላክ ነው የያዝኩትኝ አልኩት። ስለዚህ አርፈ የምትቀመጥ ከሆነ ተቀመጥ። አይ የምትል ከሆነ እኔ የምደገፈው ስላለኝ አልለማምጥህም አልኩትኝ ማለት ነው እየሱስ ጌ ስሜ ማርታ እባላለሁ ከአዲስ አበባ የዛሬ አስራ አምስት ቀን ጌታ እየሱስ ያደረገልኝ ነው። በጣም ይሄ ጆሮዬ ይፈስ ነበር። በጣም በጣም እንዲህ ስተኛ ትራሴ አንሶ ላይ ሁሉ በቃ እራስ ማለት ነው። ከዛ የዛሬ 15 ቀን አካባቢ እዛ ጋር ሆኜ አምልኮ ላይ እንደዚህ በቃ ብዬ ተደግፌ ነው ጌታ ድረስልኝ፣ አታሳፍረኝ እያልኩ እንደዚህ በቃ ጆሮዬ እንገጥሜ ዋለሁ። አታሳፍረኝ እንዲ ሆኜ እንደመጣው እንደማልመለስ አውቃለሁ ብዬ እንደዚህ ተደግፌ አምልኮ አመልካለሁ። እንደዚህ እምላለሁ። ከዛ እንደገና ቃል ላይ ነቢይ ቃል እያካፈለ በዛ በኩል ይመጣል። ከዛ የነቢይ አምላክ እያልኩ አታሳፍረኝም፣ አንገቴ እንደፍቼ መጥቻለሁ፣ ቀና ብዬ እንደምሄድ አምናለሁ ብዬ እንደዚህ ተደገፍኩኝ እዛ ጋር አታሳፍርኝም ጌታ ብዬ የእውነት እንባይመቶ የመቶ እያለቀስኩ ማለት ነው። ከዛ ቃል አለፈ ተባርከን፣ እንዴት ለሊቱኑ እንዲነቃውኝ አጋጣሚና ቼክ ሳደርግ እንደዚህ የለም እንደዚህ። ጌታ ይባረክ። ይህ ነው ምስክርነቴ። ኢየሱስ ክርስቶስ ጌታ ነው ዶክተር ለእኔ ጌታ ኢየሱስ ነው።